የፋኖ ኃይሎች ወሳኝና ቁልፍ የሆነችውን የጋሸና ከተማን በቁጥጥራቸው ማስገባታቸው እየተገለጸ ነው። መረጃዎች እንደሚያመለክቱት ከባባድ ምሽጎች ተሰብረው ነው ፋኖዎች በአሁኑ ሰዓት የጋሸናን ከተማ በመክበብ ወሳኝ የተባሉ የከተማዋን ክፍሎች በእጃቸው ያስገቡት። ሌሎች በወሎ አካባቢ የሚገኙ ቦታዎችንም ፋኖዎች በእጃቸው እያስገቡ ነው። በትላንትናው ዕለት የኮንን ከተማ መቆጣጠራቸው ይታወሳል። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ የጋሸ ከተማ በጣም ወሳኝ ቁልፍ ቦታ ናት በባለፈው የህዋትና የፌዴራል መንግስቱ ጦርነት ወቅት ጋሸናን ለመያዝ በሁለቱ ኃይሎች መሃል የተደረገውን ፍልሚያ እናስታውሳለን ይቺ ከተማ ወታደራዊ ጠቀሜቷ የጎላ በመሆኑ የኃይል የበላይነት የያዘ አካል ለወታደራዊ ጠቀሜታ ወይም ወታደራዊ የበላይነት ሊኖረው እንደሚችል ነው የሚታመነው እስቲ የጋሸና ከተማ በፋኖች እጅ መግባቱን በተመለከተ ያለው መረጃ ምን ይመስላል መሳይ በጣም የሚገርመውና በጣም የሚያስደንቀው ነገር ከእንግዲህ በኋላ ሰሜኑ ሎ አካባቢ እየተደረገ ያለው ትንቅንቅ ወደ መጨረሻው ወደ ማገባደጃው እየደረሰ ነው። የጋሸና ከተማ በኢትዮጵያ ህዝብ የምትታወቀው የዛሬ አራት ዓመት በፌዴራል እና በክልል ህወሀት ኃይሎች መካከል በተደረገው ከፍተኛ ውጊያ ስመጥር ከተማ ነች። ስመጥር ከተማነቷ ደግሞ በዋናነት የቦታዋን ከፍተኛ ወታደራዊ ጠቀሜታ ጠንቅቆ የሚያውቀው የሁለቱ አካል ከፍተኛ መስዋዕትነት በመክፈል አንዴ የፌዴራል መንግስቱ አንዴው የህወሀት እያያዙ ለተደጋጋሚ ጊዜ ከፍተኛ መስዋዕትነት የከፈሉባት ቦታ ናት። ዛሬ እንግዲህ የጋሸናን ከተማ አራት ምሽጎችን ሰባብሮ ወደ ከተማው እየገባ እንደሚገኝ ነው መረጃዎች የደረሱኝ። በትናንትና ዕለት ብቸኛ ተስፋ የነበረው የዋላ ወረዳ ዋና ከተማ ጋሸናን ወረዳ ዋና ከተማ ኮንን የፋኖ ኃይሎች የደጋው መብረቅ አጥቅቶ ከተማዎችን ከተማዋን መቆጣጠር መቻሉን እና ከኮን ከተማ ሸሽቶ የሄደው ኃይል ጋሸና ከነበረው ኃይል ጋር ተጣምሮ ምሽጎችን በማጠናከር ተተኳሾችን በማደራጀት ቦታውን በደንብ አድርጎ ጠብቆ ለፋኖ ኃይሎች ላለማስነጠቅ ከፍተኛ ጥረት አድርጎ ነበረ። ነገር ግን በተለይ የደጋው መብረቅ ክፍለ ጦር በሶስት አቅጣጫ ወደ ከተማው ዘልቆ በመግባት ምሽጎችን በማፈራረስ በርካታ ምርኮዎችን በእጃቸው በማስገባት በዛሬ ሁለት ከፍተኛ የሆነ ድል ተጎናጽፈዋል። ይቺ ጋሸና ከተማ ቁጥጥር ስር መሆኗ ከፍተኛ ወታደራዊ ክሳራ ነው የደረሰበት። ምክንያቱም ላሊበላ ከተማ ያለው የመንግስት ኃይል በየትም አቅጣጫ ሊወጣ አይችልም ተቆርጦ ቀረ ማለት ነው። ጋሸና ከተማ ተያዘች ማለት ላሊበላ ያለው ኃይል ወደ የትኛውም መንገድ መውጣት አይችልም። ምናልባትም ደግሞ ምንም አይነት የወታደራዊ የሚሆን የምግብ አቅርቦት ሊቀርብለት አይችልም በአውሮፕላን ካልሆነ በስተቀር። ላሊበላ ከእንግዲህ በኋላ በምድር የሚደረግ ግንኙነት ተቋረጠ ማለት ነው። ስለዚህ ጋሸና ጋይንትን ለመያዝ ንፋስ የራስ መውጫን ከተማን ለመያዝ ወደ ደቡብ ጎንደር ዘልቆ ለመግባት እንዲሁም ወደ ሰሜን ጎንደር ወደ ሰሜን ጎንደር አካባቢ ወደ በለሳ ወደ ሌሎች የሰሜን ጎንደር አካባቢዎች ወደ ደባርቅ ወደ ዳባት አካባቢ ቆርጦ ለመግባት እና ጎንደርና ከላይ ሆኖ ወደ ታች ለማጥቃት የሚያመች ቦታ በመሆኗ መንግስት ከፍተኛ መስዋዕትነት ከፍሎ ከተማዋን ለረጅም ጊዜ ሲከላከል ቆይቷል። ዛሬ ግን እንግዲህ የጋሸና ከተማ በጣም እስከዛሬ ድረስ ከተገኘው ከዋጃ ከምትባለው ከተማ በዘለለ ቀጥሎ የጋሸና ከተማ ወታደራዊ ቁልፍ ቦታ ተብላ የምትጠቀሰው እችን ከተማ ዛሬ በጣም በከፍተኛ ውጊያ ምሽጎችን ሰባብረው ወደ ከተማ ዘልቀው መግባታቸውን ነው መረጃዎች የሚያሳይ። በዚያው በተደረገ ውጊያ የሚኒሻ እና የአድማ ብተና የፖሊስ ኃይል በአሁኑ ሰዓት እጃቸውን እየሰጡ ከእነ ትጥቃቸው መሳሪያቸውን እያስረከቡ ወደ ጠራቀሚያ ወይም መሰብሰቢያ ቦታዎች ላይ እየተሰበሰቡ እንደሚገኙና የመከላከያ ኃይሉ ደግሞ ከከተማው በመውጣት በተለያየ አቅጣጫ መሳሪያውን ለገበሬ እየሰጠ ልብስ እየቀየረ ለመጥፋት ጥረት እያደረገ እንደሆነ ያለንኑ መረጃዎችን ከስፍራ የደረሰ መረጃ የሚያመላክተው። እንግዲህ የጋሸና ሙሉ በሙሉ በፋኖች እጅ መውደቅን በተመለከተ ይፋዊ መግለጫ እስኪሰጥ መጠበቅ ይገባል። ከፋኖ አመራሮች አሁን በተለያየ ምንጮች ያገኘነውን ይዘን ነው እንግዲህ ዜናውን ለተመልካች ለማድረስ የመጣ ነው። አራት ምሽጎች ተሰብረዋል። እዛ አካባቢ ያሉትን ምሽጎች እኔም በአካል ሄጄ አይቻለሁ። በጣም ከባድ ምሽግ ነው የተሰራው። ያኔ ህወሓት በጦርነቱ ጊዜ በጣም ረጅም ምሽጎችን ከጋሸና መውጫ ደብረታቦር በኩልና በዚህ ወልዲያ ሜጃ በኩል ያሉትን ሁለት አካባቢዎች ላይ የሰራቸው ምሽጎች በጣም አደገኛ እንደነበሩ አስታውሳሉ። አሁን እነዚህ አካባቢ ያሉትን ምሽጎች በመስበር ነው ፋኖች ወደ ጋሸና ከተማ ዘልቀው የገቡት። ቁልፍ ቦታዎችን እንደያዙ ነው የሚነገረው። እንግዲህ የጋሸና መያዝ ምናልባትም የጠቃላይ የወሎ አካባቢ ያለውን የጦርነት አካሄድ ሊቀይረው ይችላል። ቅርጹን፣ መልኩን፣ አካሄዱን፣ ፍጥነቱን ሁሉን ነገር መቀየሩ የሚጠበቅ ይሆናል። እስቲ ከዚህ አንጻር ምን ይታያል? በሌሎች አካባቢዎችም በወልዲያም ያለው ሁኔታ በተለያየ መልኩ በሚቀጥሉት ቀናት ውስጥ ለውጥ እንደሚታይ ነው የሚነገረው። አገዛዙ ኃይሉን ቢያከማችም፣ ነገር ግን ወጥቶ ለማጥቃት ያደረጋቸው ሙከራዎች በተደጋጋሚ በመቀልበሳቸው ኃይሉ እየተዳከመ እንዳለን የሰማ ነው። ምን ማለት ይቻላል? እዚህ ጊዜ ላይ ሆነን መሳይ የጋሸና ከተማ መያዝ የጦርነት አቅጣጫውን ይቀይራል ነበር ያልከው አንተ። ነገር ግን ኦልሬዲ ቀይሮታል እኮ ምክንያቱም ከእንግዲህ በኋላ ሰራዊቱ ከደቡብ ጎንደር ወደ ሰሜን ወሎ፣ ከሰሜን ወሎ ወደ ደቡብ ወሎ፣ ከሰሜን ወሎ ወደ ሰቆጣ ሰሜን ወሎ ወደ ተለያዩ አካባቢዎች ተንቀሳቅሶ ማጥቃት፣ መከላከል እንዲሁም መልሶ ማጥቃትን የማይችልበት ደረጃ ላይ ነው የተገኘው። ጋሸና ከተማ እንዲሁ በቀላሉ ዝም ብሎ የምትገምጣት ከተማ አይደለችም። እጅግ ሲበዛ ቁልፍ ወታደራዊ ጠቀሜታ ያላት ቦታ ነች። እችን ከተማ እንግዲህ ሰራዊቱን በሙሉ እዛ የነበረው የሰራዊት ክምችት የትየሌለ ነበር ማለት ይቻላል። ምክንያቱም የመንግስት ኃይል ራሱ የጋሸና ከተማን ከፍተኛ የሆነ ጥቅም እንደምትሰጥ ስላወቀ እችን ከተማ ለአለማስደፈር ከፍተኛ ዝግጅት ሲ ያደርግ ኑሯል። እንግዲህ በርካታ ቀናት ዝግጅት ያደረገባት የጋሸና ከተማ ባልተጠበቀ እና በጣም በሚያስደንቅ ወታደራዊ ስልት ከተማዋን መቆጣጠር መቻላቸው የሚደንቅ ነው። እኔ በጣም የገረመኝ መሳይ የፋኖ የማጥቃት ቅድ በጣም በጣም የሚገርም ነው። እንደው ዘለው ዝም ብለው በስሜት ከተሞችን ለመቆጣጠር እንዳልሆነ ዛሬ የጋሸናው ከተማ ውጊያ በደንብ አድርጎ እያሳየናል። ምክንያቱም ከዚህ በፊት ከላሊበላ አካባቢ ተነስተው ጋሸናን ወይንም ብልብላ፣ ድቡኮን ምናምን ከተማ ይ ነበር ወደ ጋሸና ገስግሰው መምጣት ይችሉ ነበር ግን አልፈው ምዕራብ ወሎ ነው ሄዱት ደቡብ ወሎ ነው ሄዱት እነዚህን ከተሞች ከተቆጣጠሩ በኋላ ከእንግዲህ በኋላ የሚዋጉበት የውጊያ ሜዳ በከበባና ሰራዊቱ ማምለጥ በማይችልበት ደረጃ የቀሩትን ሀይሎች ብቻ ነው ተቆርጠው የቀሩ ሰራዊቶች ወይም ጠንካራ ምሽግ ፈጥረው ልክ እንደ ጋሸና አይነት ቦታዎች ላይ ከበባ በመፈጸም ከባድ ጥቃት ነው የተፈጸመው እንግዲህ የጋሸና ከተማ መያዝ ምናልባትም በሰሜን ወሎ ብቻ ሳይሆን በደቡብ ወሎ በደቡብ ጎንደር አካባቢ መካሄደውን እንቅስቃሴ በነፋስ መውጫ በደብረ ታቦር እና በመሳሰሉ የደቡብ ጎንደር ከተሞች ላይ የሚደረገውን የማጥቃት እንቅስቃሴ ከደቡብ ጎንደር የፋኖ አደረጃጀቶች ጋር በመሆን ከተሞችን በአጭር ጊዜ ውስጥ ለመቆጣጠር እርስ በርሳቸው እንዲገናኙ የዞን አደረጃጀቶች ወይም የሚኒልክ እዝ ከበላይ እዝ ጋር ለመገናኘት ከፍተኛ እድል ነው የፈጠረላቸው። ይህን እድል ተጠቅመው እንግዲህ አጠቃላይ ወደ ደቡብ ጎንደር የሚያደርጉትን እንቅስቃሴ በሰፊው ያካሂዳሉ የሚል እምነት ነው ያለኝ። ነገር ግን መከላከያ ከእንግዲህ በኋላ እውነት ለመናገር ጀርባው የተመታ ውሻ ሁኗልኝ አራት እግሩ የማይንቀሳቀስ ወይንም ጭንቅላቱን የተመታ እባብ ነው የሆነበት። ዛሬ የጋሸና ከተማ መያዝ ከእንግዲህ በኋላ ከጋሸና ከተማ የተበተነው የመከላከያ ሰራዊት እጅ ከመስጠት ውጭ ሌላ አማራጭ የለውም። ምክንያቱም በነፋስ መውጫ አካባቢ ወይንም በመቄት ገረገራ አካባቢ ከተሞቹ በፋኖ ተይዘዋል። እንግዲህ መቄትና ገረገራ ከጋሸና ወደ ደቡብ ጎንደር መሀል ስንመጣ የምናገኛቸው ከተሞች ናቸው። ያ መንገድ መጀመሪያ ቆርጠውታል። ስለዚህ የትኛውም ወደ ባህርላም መሄድ አይችሉም። ወደ ላሊበላም መሄድ አይችሉም። ወደ ደቡብ ጎንደር መሄድ አይችሉም። ወደ ወልዲያም መሄድ አይችሉም። ስለዚህ ጋሸና ላይ የተቆረጠውና አሁን ተሸንፎ የተመታው ሰራዊት በከፍተኛ ደረጃ እጅ ሊሰጥ እንደሚችልና ራሱን አደራጅቶ መልሶ ተከላክሎ ራሱን ማስከበር እንደማይችል ሁነኛ ማሳያ ናት። እንግዲህ ጋሸና በመያዟ ከእንግዲህ በኋላ የመከላከያ ሰራዊቱ ያበቃለት መሆኑን ነው። አጠቃላይ ወረ ዛ አካባቢ እየተደረገው በተለይ ሰሜን ወሎ እየተደረገ ያለው ውጊያ አሁን ላሊበላ ላይ ብቻ ነው መከላከያው ያለ። ላሊበላም ከእንግዲህ በኋላ በጋሼና አድርጎ ምንም አይነት ወታደራዊ እንቅስ ድጋፍ ለመስጠት በማይቻልባት ደረጃ ነው ከተሞቹ የተቆጣጠሯቸው። ስለዚህ በጣም አስቸጋሪ ሁኔታ ነው የተፈጠረበት ለመንግስት። ይሄ ነው እንግዲህ መረጃዎች የሚያመላክቱ። መሳይ እንግዲህ አጠቃላይ ወሎ ያለውን ነገር እየተከታተልን ያለነው ወልዲያ፣ ሰሞኑንም እንደዚሁ በደፈጣ ጥቃት የክልሉ የወረዳው የዛ አካባቢ የብልጽግና አመራሮች በደፈጣ ጥቃት የተመቱበት ሁኔታ እንደዚሁም በሌሎች ቀጠናዎችም የአገዛዙ ኃይሎች ከፍተኛ ኪሳራ የደረሰባቸው እንደሆነ ሲገለጽ ቆይቷል። ለዚህ የተለያዩ ምክንያቶችን እያቀረበ ከዚህም ባሻገር የሃይማኖት ካርድ የመምዘዝ የእስልምና አባትን በሴራ እንዲገደሉ ከተደረገ በኋላ ተቃውሞ እንዲነሳና የፋኖ እንቅስቃሴ ላይ የኢትዮጵያ ሙስሊሞች የአማራ ሙስሊሞች ሰልፍ እንዲያደርጉ ሁሉ በአገዛዙ ከፍተኛ ርብርብ የተደረገበት ሁኔታ ነው የተከሰተው። ስለዚህ እየተሸነፈ በመጣ ቁጥር እየተመታ በመጣ ቁጥር አደገኛ የሆኑ የኢትዮጵያ ህዝብ እርስ በርሱ እንዲተላለቅ የሚያደርጉ አጀንዳዎችን የመምዘዝና ያንንም በከፍተኛ ወጪና የኢንተለጀንስ ስራ ሊያቀጣጥልና ደም ሊያቃባ ስለሚችል ከፍተኛ ጥንቃቄ መደረግ እንዳለበት ከወዲሁ መልእክቶች እየተሰሙ ነው። ምጨምረው ካል መሳይ በዚህ በመካነ ሰላም አካባቢ የተፈጠረው ችግር የመካነ ሰላም ህዝብ ብቻ ሳይሆን አጠቃላይ የአማራ ህዝብ በደንብ አድርጎ ስርግንዱን ተረቶቷል። ባይረዳው ኑሮማ እነሱ ባቀዱትና በጠነሰሱት ሴራ አማካኝነት የአማራ ህዝብ ለሁለት ተከፍሎ አንተ ክርስቲያን፣ አንተ ሙስሊም ተብሎ የተላለቅ ነበረ። ነገር ግን ሴራውን አውቀውታል። መንግስት በአማራ ህዝብ ላይ ያለችው ብቸኛ ካርድ ሃይማኖት ካርድ መዞ እርስ በርሳቸውን ለማጫረስ ነበር። ፍላጎት ያሳየው ታወቀበት። የግማሽ ቀን የሆነ የተወሰኑ ሰዎች በፌስቡክ ላይ የተለጠፉ ነገሮችን በማየት የተወሰነ እንቅስቃሴ አድርገው ነበር፣ ግን የዛ ከተማ ትልልቅ የሃይማኖት አባቶች ትልልቅ ሽማግሌዎች ከክርስቲያኑ ጋር አብረው ተጻምረው ሲሰሩ ችግሮቻቸውን በሽምግልና ሲፈቱ የነበሩ ሰዎች ቁጭ ብለው ተነጋግረው፣ ይሄ ነገር ከኛ አይደለም፣ ስር ግንዱ ከኛ አይደለም፣ ከሌላ ቦታ የመጣ ነው። ስለዚህ መፍትሄ ልንሰጠው ይገባለው መፍትሄ የሰጣው ተዘግቶ አልፋይ ወልዲያ ላይም እንግዲህ መንግስት መሸነፉ የምታየው በሰሜን ሁሉ መሸነፉ የምታየው በጨለማ የመንግስት ባለስልጣናትን በወልዲያ ከተማ በሄሊኮፍተር የሚሆን ባህራ በኩል አድርገው ገብተው በሌሊት ተቀርጸው ወልዲያ ሰላም ናት የምትለውን ብቻ ለመስጠት ለማሳየት ለኢትዮጵያ ህዝብ ወልዲያ ከ አንድ ወር በፊት እኮ በመንግስት ቁጥጥር ስር ብቻ ሳይሆን አጠቃላይ ሰማይ ምድሩ የአማራ ክልል አጠቃላይ እርሻውም ተራራውም ወንዙም ሸንተረሩ በሙሉ መከላከያ ሰራዊት ነበረበት እኮ አሁን ወልዲያ ላይ ከፍተኛ ቁጥር ያለው ባህራ በኩል በአውሮፕላን ኮምቦልቻ ካስገባ በኋላ ከዛ ባህራ በኩል እያደረገ ወልዲያ ከተማ ካስገባ በኋላ በሌሊት እየሄደ ወልዲያ ሰላም ናት እያለ ሊዘፍን ሲል ከፍተኛ የዞንና የከተማ አስተዳደር አመራሮች ከሀራ ከተማ አድረው ወደ ላሊበላ ወደ ወልዲያ ከተማ በንጋት ሲጓዙ በአርፒጂ መሳሪያ ሰር ነው። በርካታ ባለስልጣናትና አጃቢዎቻቸው የተገደሉት። ይሄ እኮ ማለት እንግዲህ ፋኖ በመንግስት ላይ ከጉሮሮራ የተሰነቀረ አጥንት ሆኖበታል። ጎትቶ ጎቶቶ ማያወጣው ነገር ሆኖበታል። ከእንግዲህ በኋላ ተፈራግጦ ከመመቱ በዘለለ ከእንግዲህ በአማራ ሕዝብ ላይ እንደፈለገ የፈለገውን እያደረገ የሚቀጥልበት ዘመን እያጠረ የመጣ መሆኑን ነው ማየት የቻልኩት። ወልዲያ በአጭር ጊዜ ውስጥ በአጭር ጊዜ ውስጥ ልክ የፋኖ ኃይሎች ጋሸና ከተማ ላይ ባልተጠበቀና ከፍተኛ ዝግጅት በተደረገበት እና እጅን ካፍ የሚያስጭን ዛሬ ያገኙት ድሉሉ ወልዲያ ከተማ መንግስት ለማጥቃት በጣም በተደጋጋሚ ጊዜ መንገዶችን ለማስከፈት አራቱ የታነቁ መንገዶችን ለማስከፈት ሰራዊቱን በገፍ አሰማርቶ ከባባድ መሳሪያዎችን በመጠቀም ድሮን በመጠቀም ሄሊኮፍተር በመጠቀም ስፓርታ ወይም አየር ወለድ ኮማንዶዎችን በመጠቀም መንገድ ለማስከፈት ጥረት አድርጎ ሞክሮ ሞክሮ ሞክሮ አልሳካለቱን፣ አሁን ከተማ ውስጥ እኮ እያንዛረጠ ነው የሚገኘው። ስለዚህ ወልዲያ ከተማ ምልክ ጋሽና አጣ ፈንታ በቅርብ ቀን ይደርሳታል፣ የምን እምነት ነው ያለን። ከዛ በኋላ ደግሞ ነገሮቹ መልካቸው ሙሉ በሙሉ ይቀይራሉ፣ የምን እምነት ነው ያለን። ግን ወልዲያን ከተማ ድል እንደው የአማራ ሕዝብ በከፍተኛ ደረጃ አጣጥመዋል የሚል እንደው ተስፋና እምነት ነው ያለን። መሳይ በጣም አመሰግናለሁ። እኔም አመሰግናለሁ።